እግዚአብሔር ቤት በመቅደስ ውስጥ ንገናኝ። ሕዳር 18 እና 19 2018 ከቀኑ ከ9 ሰዓት ከ30 ጀምሮ በመንበረ መንግስት ቅዱስ ገብርኤል ገዳም ታላቅ የስብከት ወንጌል መርሃ ግብር ተዘጋጅቷል። በዕለቱ ርዕሰ ሊቃውንት አባ ገብረ ኪዳን፣ ሊቀ ሊቃውንት ስምዓ ኮነ፣ መልአክ ዘማሪያን በመረሃ ግብሩ ላይ ይገኛሉ። እኛም በዚህ መረሃ ግብር ላይ በመገኘት ነፍሳችንን በእግዚአብሔር ቃል እናጥባለን። ኑ በእግዚአብሔር ቤት በመቅደስ ውስጥ እንገናኝ። የገዳማችን የስብከተ ወንጌል ክፍል መንበረ መንግስት ቅዱስ ገብርኤል ያደ ሕዳር 18 ከጠኑ ዘጠኝ ሰዓት ተኩል ጀምሮ ለመንበረ መንግሥት ግቢ ቅዱስ ገብርኤል ገዳም ታላቅ ጉባኤ ተዘጋጅቷል። በዕለቱ ርእሰ ሊቃውንት አባ ገብረ ኪዳን፣ ሊቀ ሊቃውንት መምህር ስምዓ ኮነ እንዲሁም መጋቢ ሃይማኖት መምህር እዮብ ይመኑ ያስተምራሉ። ሌሎች ሊቃውንትም ይገኛሉ። እርስዎም በዚህ ቀን ተገኝተው የዚህ ታላቅ ጉባኤ ተሳታፊ የሆኑ ዘንድ እግዚአብሔር ቤት እንጋል። ግቢ ቅዱስ ገብርኤል ገዳም ታላቅ የስብከተ ወንጌል ጉባኤ ተዘጋጅቷል። በዕለቱ ረሰሊ ቃውንት አባ ገብረ ኪዳን ግርማ ሊቀ ሊቃውንት መምህር ስምዓ ኮነ መላክና መጋቢ ሃይማኖት መምህር ኢዮብ ይመኑ ይገኛል። እርሰውም በዕለቱ ተገኝተው የእግዚአብሔርን ቃል ይማሉ። የፊታችን ሕዳር 18 ከቀኑ ከጤንሳት ተሙ ጀምሮ መገዳማችን በመንበረ መንግስት ቅዱስ ገብርኤል ገዳም ታላቅ መንፈሳዊ ጉባኤ ተዘጋጅቷል። የመንፈስ ቅዱስ አሀዱ አምላክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ሕዳር 18ና 19 2018 ዓመተ ምሕረት የታላቁ መላክ ቅዱስ ገብርኤልን በዓል ምክንያት በማድረግ ታላቅ ጉባኤ ስለተዘጋጀ ሁላችሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች በዚህ ጉባኤ ላይ እንድትመጡ ፍሪያችንን በመላኩ በቅዱስ ገብረዱስን እያስተላለፍን በዚህ ጉባኤም ላይ ብዙ ሊቃውንት ቤተ ክርስቲያን፣ ብፁዓን ሊቃነ ጳጳሳት እና ሊቃውንተ ቤተ ክርስቲያን ስለሚገኙ ሁላችሁም በዚህ ጉባኤ ተሳታፊዎች እንድትሆኑ በቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። እንደሚታወቀው ቅዱስ ግቢ ገብርኤል ብዙ በርካታ ምዕመናን ያሉበት ነበረ። አሁን ግን በልማት ምክንያት በተለያዩ ቦታ ምዕመናን ስለተበተኑ በየወሩን፣ በሶስት ወሩን እንደዚህ በተለያዩ ጊዜያት ልዩ ልዩ ጉባኤዎች እያዘጋጀን ስለሆነ ምዕመናን ሁላችሁም መጥታችሁ በዚህ በግቢ የሚሰራውን ልማት እንድትመለከቱ እና ለዚህ ልማትም ደግሞ የምትችሉትን ያህል እርዳታ እንድታደርጉ እናሳስባለን። ያው ቦታው ጥንታዊ ከመሆኑ አንጻር የተነሳ ለበርካታ ዘመናት መንፈሳዊ ሳ